አላህ መቶ ፈተና ያመጣና ይሞክራል። የዚህም ጊዜ ማነው እውነተኛ አማኝ፣ ማነው ሙናፊክ፣ ማነው አስመሳይ፣ ማን ነው ለጥቅም የሚያድረው፣ ማነው ነው ለዲን የሚሞተው፣ ይለያል፣ ይለያል። አላህ በእሁድ ዘመቻ ላይ ሙናፊቆችን ከሙእሚኖች እንደለየው ሁሉ ማበጠሪያ ነበር፣ ይሄ ማበጠሪያ

ቢመርህም ያኔ ቢጣፍጥህም ቢከረክርህም ቢደላህም ቁርአን ነው። ነቅሰህ ይዘህ ትቀጥላለህ ወይስ ይህ ነገር አልፈልገውም ጥለጠፋል? ሁልጊዜ የሰዎችን ስሜት የምትጠብቅ ከሆነ ይዘህ ሰብስበህ እንዳለ ይዘህ መችላለህ። ነገር ግን ሀቅን የምታደርስ ከሆነ ሽርክና ተውሂድን ግልጽ የምታደርግ ከሆነ ቢዳዕና ሱናን ግልጽ የምታደርግ ከሆነ ምን ይሆናል? እየተበጠረ ይሄዳል ማለት ይበተራል። ሲበተር አቡበከር መስጂድ ላይ መጀመሪያ ቁርአን ትርጉም ስንጀምር ለቦታ ለመያዝ ሲል መጥቶ ይሞላ ውጭ ነበረ። ያኔ ሱፍዩም ይመጣ ነበር፣ ተብሊጉም ይመጣ ነበር፣ ኢኽዋንዩም ይመጣ ነበር። ከዛ በኋላ ሽርክና ተውሂድን መናገር ጀመርን፣ ስለ አብሬት ሙሪዶች መናገር ጀመርን፣ ስለ ቃጥባሪ ሙሪዶች መናገር ጀመርን። ስላልከሱ ስለተለያዩ እንክርዳዱ እየወጣ እየወጣ እየወጣ እየወጣ ሄደ ማለት ነው። ቀጠልን። ከዛ ሱና ላይ ያሉ የሚመስሉ የነበሩ ምስኪን ሙሪዶች ደግሞ የኢኽዋን ሙሪዶች የተወሰነ ጊዜ ድረስ አብረው ቀጠሉና ከዛ ከሱፊያ ተስፊያ ከጨረስን በኋላ የሱፍይ ሙሪዶች አልহামዱሊላህ አብዛኞቹ አላህ ሂዳያ ያሰጣቸው ተመልሰው ነበር ማለት ነው። የሱፊ ይሄ አካባቢ እዚህ አካባቢ ያሉ ሰዎች ያውቁታል። ሳምንት ምናምን ሲቀር ተመዝግቦ በጣም በሚገርም መልኩ ባንዲራ ይሰቀላል ሰው ይመዘገባል በሰልፍ ነበር ማለት ነው። አልহামዱሊላህ አላህ Subhanahu Wa Ta'ala ከዚህ ምን አደረገው ተስፊ አደረገው በአሁን ጊዜ የሚሄዱ ቢኖሩም ተደብቀው ነው የሚሄዱት ማለት ነው። ባንዲራ መስቀል የሚባል ነገር አልহামዱሊላ ማፍ እንኳን ባንዲራ ሊሰቀል አይደለም እንኳን ባነር መኪና ላይ ሊለጠፍ አይደለም ተደብቀው ነው የሚሄዱት ማለት ነው። ተደብቀው ሄደው አስተግፍሩላህ ምናን ብሉ። የትም ሲባሉ አይ ቤተሰብ ሰብ ዚያራ ነው ይላል። በዚህ መልኩ ምን ሆነ? ሱፊ እየተመናመነ እየተመናመነ ሄደና

ፕላስተራፍህ ላይ ለጥፍ፣ ፕላስተራፍህ ላይ ይለጥፋል። ኢቲቪ ሌባ በል፣ ኢቲቪ ሌባ ይላል። እዛው ኡኡ እያለ ማለት ሂድ፣ እሺ፣ ችግር የለም፣ ኡኡ በል እዛ፣ አላሁ አክበር። እየቀለለ ሄዳ ሜዳው ምን እየሆነ ተስፊያ እየተበጠረ እየቀለለ ሄዳ፣ ቀስ ብሎ መጣና የእብኑ መስዑዶች ፈተና መጣ። እብኑ መስዑዶች መጀመሪያ ከኢኽዋን ሲያስጠነቅቁ የነበሩ ሰዎች ከኢኽዋን ጋር ቀለበት አሰሩና ቀለበት አደረጉ ማለት ነው። ከኢኽዋን ጋር የእንጀራ ልጅ ሆኖ ከዛ በኋላ አረኛ ተመልሰናል ወደ እናንተ እንደውም ያለውን ወጣት ሁሉ ለእናንተ እናስረክባለን ብለው እጅ ለእጅ ተያይዘው ከነሱ ጋር አፈውቱ ተባብለው አረ በለው ነው እንደያው ኢብን መስዑዶች ሙኻሊፎች ናቸው ብለን ተናገርን ማለት ነው። ቅያማ ቆመ። ቅያማ ቆመ። ላ ኢላሃ እኛም ኢብኑ መስዑድ ሙኻሊፎች ናቸው ስንል ስለጠናላቸው ነው። ወላሂ አይደለም። አብሬያቸው አምስት ዓመት ሰርቻ ያለውን ናጂያ በነበረበት ጊዜ ማለት ነው። ወደ ኢብኑ መስዑድ 18 ሲቀየርም አብሬያቸው ነበርኩኝ። ድምፃችን ይሰማ ከመጣበት ጊዜ ጀምሮ አለመግባባት ላይ ደርሰን ነበር። በመጀመሪያ ድምፃችን ሲሰማ ይሄ ነገር ባጢል ነው፣ ሸሪአን የኻለፈ ነው የኢኽዋኖች እንቅስቃሴ ነው። ሰላማዊ ሰልፍ የሚባል ነገር የለም። ይሄ ጆሮህን ያዝ፣ ዓይንህን ያዝ፣ ፕላስተር ለጥፍ፣ ቁጭ በል፣ ተነስ የሚባለው ነገር የለም። እኔ እዛው ሆኜ ስራ ውስጥ ነበርን ማለት ነው። አራት ሰዎች ተልከው መጥቶ አብነት በነበረው ቢሮ ላይ ቁጭ ብሎ አነጋግረውኛል። ትቃወማለህ ተብለዋል። ትግሉን አለ ትግሉን ትቃወማለህ ተብለዋል። የትኛውን ትግል ነው የምቃወሙ አልኳቸው። የትኛውን ትግል ነው የምቃወሙ አህባሽን መንቀፍ አህባሽን መንቀፍ ከሆነ ከናንተ በፊት እኔ ነኝ የተቃወምኩት አህባሽን ከሆነ ነገር ግን እንደናንተ በንግድ አይደለም ሰዎችን በማታለል አይደለም የአህባሽ ችግር ምን እንደሆነ ቁርአን የአላህ ቃል አይደለም ይላሉ በሙታን መታገዝ ይበቃል ይላሉ ሙታንን መጥራት ድረስልኝ ማለት ይበቃል ይህን የማይፈቅድ ካፊር ነው ይላሉ አላህ ከአርሽ በላይ ነው ያለ ካፊር ነው ይላሉ የአላህ ስሞችን ታጢል ያደርጋሉ አቂዳቸው ፋሲድ መሆኑን ግልጽ አድርጌ ከእናንተ በፊት ትታገላለሁ። እናንተ ይሄን ነገር ትፈቅዳላችሁ ትላላችሁ። ድምፃችን ይሰማ ተጀምሮ እስከሚያልቅ ድረስ አንድ ቀን ስለ አህባሽ አቂዳ አልተነገረም። አንድ ቀን ማለት ነው። ህብረተሰቡን ለመያዝ ለማያዝ አህባሽ ዝም ብሎ በድፍኑ ጭራቅ አስመስሎ ብቻ ሰው አህባሽ እንዲጠላ አደረጉት። አህባሽ ሲባል ይጠላል። ግን ችግሩ ምንድን ነው አህባሽ ብለህ ብትጠይቀው ላ አይቻልም። ይሄ ለምንድን ነው የማይቻለው? ማይቻለው ኢኽዋኖች ውስጥ ሱፊ ስላለ ማለት ነው። ኢኽዋን ውስጥ ቀብር አምላክ ያለ ኢኽዋን ውስጥ ሱፊ አለ። አሻኢራ አለ። ስለዚህ በል እንደውም ቁጥር ሰባት ድምፃችን ይሰማ ፓምፕሌታቸው ላይ ምን ብለው አወጡ? እኛ በዚህ መልኩ ከነሱ ስናስጠነቅቅ፣ በአህባሽ መቃወም ስም አሻኢራና ሱፊያን የሚነካ የታሪክ ተወቃሽ ነው የሚሆነው ትግሉን አይወክልም ብለው ጻፉ። አንብቡት፣ ቁጥር ሰባት ፈልጋችሁ ማለት ካልፈልጋችሁ፣ እኔ እሰጣችኋለሁ። ምን ይላሉ? አህባሽን በመቃወም ስም አሻኢራንና ሱፊያን መንካት የታሪክ ተወቃሽ ያደርጋል፣ ትግሉን አይወክልም ብሎ ጻፉ። ሊጠይቁኝ የመጡ ሰዎች ይሄን ነው የምትፈልጉት አልኳቸው። እኔ አህባሽን እቃወማለሁ፣ ሱፊይን እቃወማለሁ፣ አሻኢራን እቃወማለሁ፣ ተብሊግን እቃወማለሁ፣ ኢኽዋንን እቃወማለሁ። አቂዳቸውን ነው የምቃወሙ፣ ፋሲድ ነው። እናንተ ግን ይሄ ህዝብ የሚወጣው ህዝብ በሙሉ አንድ ቀን ስለ አቂዳ አስተምራችሁ ታውቃላችሁ ከአህባሽ ጋር ያለን ኺላፍ ብለው ሰባት ነው ምናምን ነጥቦችን ጻፉ። አንድም ነጥብ የአቂዳ ነጥብ የለበትም። አንድም ከአህባሽ ጋር ልዩነታችን ብሎ የጻፉት ማለት ነው ብታገኙትና ብታነቡት ደስ ይለኛል። ካልሆነ ኢንሻኣላህን ይለቅላችኋል፣ በሶፍትዌር ታዩታላችሁ። አንድ ከአህባሽ ጋር ያለን ልዩነት ብለው በቁጥር ሰባት ድምፃችን ይሰማ ላይ የጻፉት አንድ የአቂዳ መስአላ የለበትም። አንድ የአህባሽ ይዞት የመጣው የአ ቀብር አምልኮ ይበቃል የሚሉ ሰዎች ሙታንን ድረሱልን ማለት ይበቃል የሚሉ ሰዎች፣ ከአላህ ውጪ ባለ ነገር መታገዝ ይበቃል የሚሉ ሰዎች፣ የአላህን ስምና ባህሪ ውድቅ የሚያደርጉ ሰዎች፣ ቁርአን የአላህ ቃል አይደለም የሚሉ ሰዎች አንድም አታነሳም። ስለዚህ ነጥብ ሊማዛ ይህን ከነካህ ከሌሎች ጋር ትጣላለ። ለዚህ ብለው አስማኦ ሲፋት ላይ የተጻፈ መጽሐፍ አወልያ ላይ እንዳይገባ ከለከሉ። መጥተው ሲጠይቁኝ ትግል የምትሉት እናንተ የትኛውን ትግል ነው? አልኳቸው። አህባሽን መቃወም ከሆነ ከእናንተ ፊት ተቃውሚያል። ካልሆነ ግን ይሄ የኢኽዋን እንቅስቃሴ አዎ እቃውማለሁ። አው ምን ነው የምታደርጉት? አልኳቸው። ከዚያ በኋላ ወጡና ኢብኑ መስዑዶች ትግሉን ይቃወማሉ ብሎ ጻፉ ማለት ነው። በባህሩ ምክንያት ከዛ በኋላ ምን ይበሉ? ቀጥታ ቢያባሩኝ ችግር አለ። ስለዚህም ማድረግ ጀመሩ ሂድ አትበለው እንዲሄድ አድርገው አደረጉት ማለት ነው። ሂድ አትበለው ነገር ግን እንዲሄድ አድርገው ከእናንተ ጋር ከህላስርኩኝ በእናንተ ለምኖረው ከእናንተ ምንም የምፈልገው ነገር የለም። ሐቅ እየተናገርኩኝ የትም መስጊድ ካገኘው መስጊድ ላይ መንገድ ላይ የትም ሆኜ ሐቅ እናገራለሁ። ግፋ ቢል የምጠቀምበት የነበረው እዛ ቦታ ላይ ለሰዎች ሐቅ ማስተማር ነበራል ላስም አሰላም ጥዬ ወጣሁ ማለት። ከዛ በኋላ እነዚህ ሰዎች ቀጥታ ኦፊሻል በሆነ መልኩ ሄዱና ማነው አዳራሽ ሸራተን ነው የት አዳራሽ ላይ እጅ ለእጅ ተያይዘው ከሱፊ ከኢኽዋን ከአህባሽ ጋር ትናንትና እንደዛ ከነበሩ አህባሾች ጋር አንድ ነው ብለው አንድ ነን ብለው እጅ ለእጅ ተያይዘው ማንን አነገሱ? ማንን አነገሱ? አህባሽን አነገሱ። የአ አህባሽን ማን ኢኽዋንና ብንመስኡዶች አንድ ላይ ሆነው ማንን ጉመር ገነቴን አመጡትና የክብር ዶክትሬት እንዲሰጠው አደረጉ። የኢትዮጵያ ሙስሊሞች መሪ ነው ብለው ማለት ነው። ዑመር ገነቴን እኮ ላ ኢላሀ ኢላልሀ የክብር ዶክትሬት እንዲሰጠው መሪያችን ነው ብለው ማለት ነው። እጅ ለእጅ ተያይዘው ከእሱ ጋር እየተገባበዙ እየበሉ ገሃዳ ወጣ። አስጠነቀቅን። ማሻ አላ ምን የሆነ እየተበጠረ እየተበጠረ እንክርዳዱ በጣም እየበዛ ፍሬው እያነሰ የፍሬ ሰው መሰብሰብ አይደለም ዓላማችን። ሐቅ የሚፈልግ ሰው ሐቅ ይነገረዋል። ሐቅ የሚከተል ሐቅ ይከተላል። የማይፈልግ የራሱ ጉዳይ። ምን እናደርግ፣ ሙሪዶች ናቸው አልናቸው። እብን ሙነወር ነሳዳት፣ ከዚያ በፊት ከኛ የበለጠ ሺህ ጊዜ ሲያስጠነቅቁ የነበሩ ሰዎች፣ ከእብን መስዑድ ከኢኽዋን ሲያስጠነቅቁ የነበሩ ሰዎች እንደ ምንም አደረጉና እብን መስዑዶች ቀስ ብለው በምን ይሁን፣ አላህ ይወቀው። እኛ ሐቂቃው ይሄ ነው ብለን መናገር አንችልም። ከዚህ በኋላ አለብን ምነው ሲጽፍ ከዚህ በኋላ እስከ ዛሬ ድረስ ነገሮች ከዛሬ ነገ ይሻሻላሉ በሚል እየጠበቅን ነበራ። ስም እየጠቀስን አልነበረም። አሁን ግን እየባሱ ስለሆነ እየሄዱ ያሉት ከዚህ በኋላ ነጭ ነጭን እንቅጭንቅጩን እናወራለን። የዋና ዋናዎቹን ስም እናነሳለን አለ ክፍል አንድ ብሎ በሚቀጥለው እንደየ አስፈላጊነቱ የዋና ዋናዎቹን ስም እየጠቀስን ነጭ ነጭውን እንቅጭ እንቅጩን እናገራለን ብሎ ጻፈ። አረ ይሄ ሰውዬ እንደው እንደምን ምን ያዘው ተባለና፣ ሄደው በምን እንደሆነ አላህ ይወቀው፣ አስተግፍሩላህ እንዲል አደረጉት። እንዴ ክፍል ሁለት ብንጠብቅ የለም፣ ብንጠብቅ የለም፣ ብንጠብቅ የለም። አቡ ሙስሊም ናዝሬት ላይ ሆኖ የኢልያስ አህመድና የዶክተር ጄይላን ማንነት ብሎ ክፍል አንድ ብሎ መጀመሪያ የዶክተር ጄላልን ብሎ ቀጥሎ ኤልያስን እናገራለሁ አለና፣ የዶክተር ጄላልን ሙልጭ አርጎ አጥቦ አስጥቶ ከዛ በኋላ ኤልያስ ጋር ሲደርስ አስተግፍሩላህ። እንዴ ምን ሆናችሁ ምንድነው? አይ ዝም ነው ዝም ነው ዝም ነው። ኢና ሊላሂ ወኢና ኢለይሂ ራጂዑ። ኢብኑ መስዑዶች ሰለፊዮች ናቸው ወሰንታልፎባቸዋል አሉ ነው አው

ሁሉ አድበስ ብሶ ሁሉንም አቅፎ ሁሉንም ይዞ የሚሄድ እዛ ቦታ ላይ ይሄድ ማለት ይሄድ ዛ እዛ ሄዶ ሰባት የለው ውሸቱን ነው። ምክንያቱም ቁርአን ሁሉንም አላስደሰተም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉንም አላስደሰቱም። ሐቅ የሚያስደስታቸውን ሰዎች ነው ያስደሰቱት። ሙሽሪኩል አረብ ቁርአን አስደሰታቸው እንዴ? የነብዩ ንግግር አስደሰታቸው አላስደሰታቸው። አንተ እንዴት ሁሉንም አስደስታለሁ ትላለህ? ሁሉንም አስደሰታለሁ የምትል ከሆነ በሽተኛ ነህ። መጀመሪያ ማለት ነው አንተ በሽተኛ ነህ። በሽተኛ ነህ ካልሆነ እንዴት ነው ያ አኺ ሊማ ላቡድ አንተ ቱበይን አልሐቅ ሐቅን ግልጽ ማድረግ አለብህ። ካልሆነ የአይሁድና የነሳራዎች ባህሪ ነው ሐቅን መሸፋፈን የአይሁዶችና የነሳራዎች ባህሪ ነው። ባህሪ ነው። የወደደ ይወዳል፣ ጠላ ይጠላል። የመረረው ይመረዋል የጣፈጠው ይጣፍጠዋል። ሐቅ ይነገራል። ሐቅ ይነገራል። ምንም ማድረጋቸ ዋ ታ የተመየዘ ልከቢቱ ምን ጠይ ሐቁ ከባጢሉ እስኪለይ ድረስ ቀብር ይዘው የምትሄደው ሐቅ ትፈልጋለህ ይነገርሃል። ቀብር ይዘው የምትሄደው ሐቅ ጓደኛህ አይጠቅምህም አባትህ አይጠቅምህም ባለቤትህ ልጅህ አይጠቅምህም።